እየሰማ ነው። ዋትሳፕ ላይ እየደወልኩለት ነበር፣ ሚዩት አድርጌ፣ እዚህ ጋር ሪጀክት ሪጀክት እያደረገ ነው። ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ፣ ስራ ስላለኝ ነው፣ ዛሬ ነገ እመጣለሁ፣ እያንዳንድሽ ትዋረጃለሽ፣ ማስረጃዬን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶን አወጣለሁ እና በሱ አካውንት አይደለም ያወራችሁ ላለ እኔ ስክሪንሾት ልክልሻለሁ። በሱ አካውንት ነው ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ስማቸው ይጠራ ቢባል ጾጽ አልነበረበትም። አቃቸዋለሁ፣ ስማቸውንም ልጠራልሽ እችላለሁ። እንዳይመጣ ያደረጉት ጾጽ ተባባሪ አልነበረም። ጾጽ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምን የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩን ማስቀየር ስለፈለገ ነው ጾጽ። ነገሩ ከእንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው። ሶ እኔ ጨርሻለሁ። ሆሴን ማውራት የሚችለው ነገር ካለ ማውራት ይችላል። ቅድም ለአንቺ ያለው ፆፂ ምንድን ነው? መጀመሪያ ሲተዋወቃት በራሱ ፎቶ ነው የተዋወቃት ላለው አንቺ ማስረጃ አቀርባለሁ ብለሻል። በየትኛው አካውንት ሲያወራሽ እንደነበረ ማስረጃ አቀርባለሁ ብለሻል አይደለ? ምክንያቱም እንዳልኩሽ ነው ያገኘሁት በዚህ ልጅ አካውንት ነው ፎቶን የሚያወጣሁበት ቢጎ ላይ እኔ ብቻ ነበረኝ ነበርን። እሱ መጥቶ ያንን ነገር ሲያደርግ ቀጥታ ፎቶ ነው የሰጠሁበት፣ እኔ ማለት ነው። በዛ ነው አዎ፣ ማራት ይቻላል። እንዴት ነው? አዎ ትችላለ። ፎቶውን ከዚህ ስልክ ወደዚህ ልኬ ወደ ጋላሪ ሴቭ እያደረግኩ ነው፣ ግን እየተሰማኝ ነው። ቀጥል። ስሜ ሁሳም ይባላሉ። ማርቆስ አይደለም፣ ቢኒያም አይደለም ማለት ነው። እና ገና ሀይ ስኩል እያለው አስራስድስት ዓመቴ እያለ ነው መጀመሪያ ጊዜ ያናገረኝ ማለት ነው ቢኒያም ስሙን አላቁም፣ ትክክለኛ ስሙን ብዙ ብዙ ብዙ እና የመጀመሪያ ጊዜ አንድ የመጀመሪያ ጊዜ ሳናግረው እቺ እንደምታያት እቺ ማን እንደሆነች አላውቅም። አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኛ፣ የሆነ የምታውቁ ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ። ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምን እና ከዛ አገናኘኋቸው እሱንና ለማውቃቸው ሰዎች ማለት ነው እና ከዛ የሆነ ሰዓት ላይ ልጅቷ እኔን ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም ልጅቷን በሪስፔክትፉል ወይ ማለት ነው ከዛ በኋላ የሆነ ሰዓት ላይ በኋላ ቺታ ረገችብኝ ምናምን ምናምን ብሎ ነገረኝማ፣ ቺታ ረገችብኝ ቺባለጌ ምናምን ምናምን ብሎ ቀብጣጠረ። ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወራኛል፣ ሊቨርፑል ደጋፊ ነኝና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን ከዛ ከሆነ ወራቶች በኋላ ተመልሶ የኔ ፕሮፋይል ፒክቸር አድርጎ ቴሌግራም ላይ ያየሁት ጀለስ ማለት ነው። ከዛ እኔና ጓደኝ እንትናል ነው ማለት ነው። ምንድን ነው አፋጠጥ ነው የሚባል አፋጠጥ ነው። ከዛ እዛ በኋላ ብሎክ አድረግነው እና ለብዙ ጊዜ አካውንቱ ላይ ላይመጣም ነበረ ቴሌግራም ላይ፣ አንድ ቲክታክ ላይ የህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ፣ እየተወራ ያለው ስለ እኚህ ሰውዬ ነው፣ እንዲታያችሁ። እሺ ሌላም ደግሞ ፒክቸር አለኝ፣ ይሄም እሱ ነው። እስቲ ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት፣ በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ።

እና ኢቭን አንዳንድ ሰዎች ይዝቱ ነበር አንለቅህ ምናምን እያሉ እና ሰዎች እንዲያቅም የምፈልገው ነገር በብሄር ተናግሬ አላቅም ስለ ሃይማኖትም ተናግሬ አላቅም እና እኔ አይደለሁም ቢኒያም ነበረ ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ቢኒያም ጌታቸው ነው እና ደግሞ ሶፍትዌር ኢንጂነር ምናምን የሚለው ውሸት ነው ከድሮው ፌስቡክ አካውንቱ ላይ ያገኘት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው። ኢንጂነር አይደለም። ዲሽ እየሰራ ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይሄው ጉድ ተመልከቱ። ዲሽ ነው የሚጠግ ነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር ነበር። አዎ ይኸው እዚህ ጋር ዘጠኝ ሺህ ብር ነበር። ሀያ አራት ሺ ዩሮ ነው ደሞዜ ያለው ዲሽ ጠጋኝ። ኢትዮጵያ እያለ ዲሽ ነበር የሚጠግ ነው ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስጠይቂው፣ ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው ላይ ምንም አይገባውም ማለት ነው እና ውሸት ነው እና ይህ ሀክ አረጋለው ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢዮስታርን ለመጠም ዘጠኝ ሺህ ሁለት መቶ ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ ነው እንጂ እንተን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም። ሰው ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን፣ ሆምለስ ሆኖ አሜሪካን ሀገር ለአስር ቀን አሜሪካ፣ ሀያ ቀን ጀርመን። በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24 ሺህ ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24 ሺህ ነው ደሞዜ 24 ሺህ ዩሮ ነው ደሞዜ አይደለም በሚሊዮኖች እርዳታ ረዳለሁ ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንክዩ ቀጥል ወንድሜ። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ አያቅም። እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ ማ እንደሆነ አላቅም። ያን እያረጋችሁ ኮፒ ሊንክ እያረጋችሁ እንዲ እንዲ እንዲ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ ያቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የአስራ ስድስት የአስራ ሰባት ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታሰሬ ነበረ ምናምን ምናምን ብሎ አውሮቶ ነበር፣ ብር እንድልክለት ሀምሳ ዶላር ላክልኝ ምናምን ብሎኝ ነበር። ኢቨን ማለት ነው ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር። እና ሰውዬው ውሸታም ነው። ላይክ ልም ያለው ውሸታም፣ እና የራሱን ፒክቻ ተጠቅሞ ያቅም ለጥፈው ማያቅም፣ ብርም የለውም። እና የሚኖርበትንም አድራሻ አለኝ ብዙ ሰው እየጠየቀኝ ነበር። እና የሚኖርበትንም አድራሻ የሚፈልግ ሰው ካለ ኢንቦክስ አርጉልኝ ወይም እዚህ ላይ መናገር እችላለሁ። ለእኔም ዋትሳፕ ላይ ላክልኝ። ለምን ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል። እልክላቸዋለሁ። በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው። ሁለት ሰዎች ደውለዋል። ሪም ትልክልኛለች፣ ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኛ ፎርዋርድ አደርገ ያሬድ የሚባለው አሁን ራሱ እየኮመተ አይቼዋለሁ። ማሬ ይሄው መኒ ጋን የሰጠሽ በጣም ጥሩ በቃ። ይሄው ያሬድን ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ። እና ደግሞ አንዷ ሴት ናት፣ ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችን ይኖራል ነው ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ፣ ምግብ ቤት ውስጥ አልተሰራም እርቦኛል ብሎ ሀምሳ ዩሮ የለመናት ከአንቺ እህት ነው፣ ቲና ናት ምናምን ከምትባለው ነው። ቲና ትናንት ከነበረችው ከእሷ እህት ከትርሲት ትርሲት ትርሲት ከትርሲት እህት ነው የለመናት ሃምሳ ኢሮ ና ወይኔ የእህት ፍቅረኛ ርቦታል ብላ ሃምሳ ዩሮውን ሰጥታ፣ ግን እሱ እምትናገራል መሰለውም ነበር ለእህቱ ለእህቱ ለእህቷ ለገዛ እህቷ እምትናገራል መሰለውም ነበር። ሃምሳ ዩሮውን ከሰጠችው በኋላ ተናገረች። ኢማጅን የ24 ዩሮ ደሞዝተኛ ሆኖ እራበው ና ሃምሳ ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጅን ማች ያረገል። ሙሉ ብሬን ኢትዮጵያ ልኬ አለ እራበኝ። አይ ቶማስ እሺ ቶማስ ማን ነው? ቶማስ ማን ነው? ማርቆስ ስላለው ብዬ። ቶማስ ጉድ ጉድ ጉድ። ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ፣ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እሺ፣ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት፣ ፖሊስ እንትን ብለን ነበረ። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽ ነበር። እና ከስሜን አትጥራ ስላለችኝ ስሞን መጥራት አልፈልግም። ዱባይ የምትኖር እና ከሷ ይጠጣችኋለች መድኃኒት ጠጠታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሆና ነበርና ፎቶ ልካል ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ አይ ዶንት ኖ፣ ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል ላይክ? እሱ ጀርመን ሆኖ በኢምባሲ ምናምን ምናልባት ቢጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለውን የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም አልች ምንድን ነው የሚባለው፣ ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገ ነበረ። ለመጀመሪያ ጊዜ ማርቆስ በአንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ አወቅከው መቼ ነው? በየትኛዋ ሴ 2016 ወይም 2017 ላይ ነው። እሺ፣ በኢትዮጵያ አቆጣጠር ነው በፈረንጅ በፈረንጅ አቆጣጠር ደ በፈረንጅ ሁለት ሺ አስራ ሰባት ማለት እኮ አሁን ሁለት ሺ ሀያ አምስት ነን። ብዙ አመት ነው ብዙ አመት አለው እና አንዳንዴ ቆይ ልጨርስልሽ እና እንደዛ ነው ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቨን አሁን ለምሳሌ ሌላ ሴቶች ምናም ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ ላይ የለኝም። ምክንያቱም የቆየ በጣም የቆየ ስለሆነ እና ኦልሞስት የስምንት ዓመት የዘጠኝ ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሷ አላት እና አሁን እሷ ስድስት ሰባት ዓመቷ ሊሆናት ነው። እና ይሄን ያህል ነው። ላይ ሰውዬው በጣም እንትን ብሏል። ላይክ አሮ ነው። እና እንደዛ ነው ሰውየው የስድስት ዓመት የሰባት ዓመት እንትን ብሏል። እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናገሩኝ ነበረ 18፣ 19፣ 20 ላይ አንቲ የዱባይ ልጅ ሲሪስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶችን እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደረጉኝ በምጠቀመው ኢንስታግራም ላይ እዛ ለጥፈና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናግራቸውን ሴቶች እና ወንድሜ፣ አንተ ሲሪየስ እንደሆነ ጉዳዩ የገባክ፣ ዱባይ ያለችው ትናንትና ስሟን ጠርተን ነበር። አሁን ግን ደግመን ሰው ስሙ አንጠራም። ትናንትና ማን ነው ዱባይ ያለችው መድኃኒት የጠጣችው አለች። ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠከው። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ። የእኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ፣ ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለ እና በቃ ሰውየው እኔና እሱን በቃ አንድ ነው ያርጎ የሚያምነው ማለት ነው። ሁልጊዜ እንዴት ነው ልበልሽ፣ በቃ ራሱን እኔና ያርጎ ነው የሚያምነው በስትክክል እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ። ንቅሳት አለ እኮ ዱላ፣ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ፣ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰጥተ፣ ከዋውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ቀድሞ ተዋውቋል። 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው እና ገና ሀያስኩል ተማሪ ነበርኩ እና አበሻ ምናምን አካባቢ ላይ አልነበረም፣ አበሻ ምናምን አልነበረም። እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ማዘረህ እንዴት ነች ምናምን ምናም፣ ስለ ቤተሰበት በጣም ጂኑዊኒ እንዴ ነው ጥሩ ሆኖ ነው የቀረበኝ ማለት ነው እና እናቴ ጥሩ ነች ምናምን ምናም ብዬ ነግረዋለሁ ማለት ነው፣ ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም፣ ግን አሁን ገብቶኛል ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለእኔ ማለት ነው ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላቅም። የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላቅም። እንትን እኔን ብሎክ ያስደረጋቸዋል። ዋትሳፕ ላይም እኔን እንዳያገኙ ማለት ነው ብሎክ ያስደረጋቸዋል። ሳምሃው አሮን ነው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። እነሱ እንዳያገኝ ሜቢ በእነሱ ኢሜላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ ራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ ያስባል። ይጠራጠራሉ። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንድ ቨን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ነኝ ብሎክ ተደርጌ ያለው ማለት ነው። እነሱም እንትን ስላለው ነገር ምትን ማለት አልችልም። እና እንዳልኩሽ የድዋያ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ ዓመት ከሁለት ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውዬው አያቆም። ብዙ አካውንት አለው እና ቢንጎ ላይ ሁለት ሶስት አካውንት አለው። ቲክቶክ ላይ ሶስት አራት አምስት አለው። ሁለት አስደልቸዋለው ደልቶ ይሁን ብሎክ አድርገኝ አለቅም። ሁለት ያስደልቸዋለው እና ሰውየው በቃ እንደዚህ ነው ወይ አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እና እዛ ላይ እንደሚፈልገው እንደሚፈልገው ያደርጋል እና ሰውየው በጣም እንትን ነው። ላይክ ምንድን ነው የሚባለው ሜኒ ፕሌየር ነው ላይክ ሰዎችን ጭንቅላት በጣም ጎበዝ ነው እና ሴቶችንም እንደዚህ እያደረገ እኔ ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው። እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለው። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ ሰማንያ ሶስት ሴቶችን አጭበርብሯል እና እኔ እንዳልሆንኩኝ ወቁ ልኝ በላቸው። ስክሪን ሪከርድ አርጉ። አንተ እንዳልሆንክ እኔ እኔ አይደለሁም እና በተለይ ደግሞ ስለ ሃይማኖት እና ስለ ብሄር ገብቼ ተናግሬ አላውቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም፣ እና እኔም ራሱ ቪዲዮ ለመስራት እሞክራለሁ ሞክሬ ትክክለኛ ፔጅ ላይ ለመለጠፍ እሞክራለሁ ማለት ነው። ግን እኔ አይደለሁም። ሳናገራችሁ የነበረው ስለ ሃይማኖት ገብቼ ተናግሬ አላውቅም ስለ ብሄርም ገብቼ ተናግሬ አላውቅም እና ሰዎች ላይ እየገባ ላይ ላይ እየገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤንቪ ላይም ዲኤንቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝ፣ እና እያስፈለገኝ ነበረ ሰው፣ ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የሚፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስ ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። አንድ ወንድም ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልት ይችላል። ምክንያቱም እሚያውቁ በአንተ ፎቶ ስለሆነ እሱ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ፣ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተን እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶን ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ይዘረግፋለው፣ እኔ ነኝ እንደዚህ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው። ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም። ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል፣ ግን ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰል እንደ እየላከላቸው አሁን ስቶርሚ ለእሷ ነው ሰማንያ ሦስት ቪዲዮ የላከላት። ትናገር፣ የእሷ ተራ ነው ቀጤ ይውልሽ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ሶስት ዓመት በፊት ነው ይሄ ነገር የተፈጠረው፣ ገባሽ እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ አይቻለችም። ለራሷ ብላ አይደለም መታ። እዚህ ጋር የምታብራራውም የምትናገረው ማንኛውም ሰው መቶ ጃጅ ሊያረካት አይገባም። አይገባ በመጀመሪያ ደረጃ ለምን? ኦልሬዲ የሷ ነገር ተፈጥሯል፣ ሶስት ዓመት ሆኖታል፣ ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስት ይፖስት አልገባሽ? ከዚህ ጋር እሷ እዚህ ጋር ያለችው እሷን መቶ ለኔ ነው ይላከልኝ። ሲልክልኝ ሀያ አራት ሰዓት ነው የለመንኩት፣ እያለቀስኩ ነው የለመንኩት። ስለምሆነ በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲ እንዲሆናለሁ ምናምን ስል እሷን ሳወራት፣ ታይ ይልቀቀው ከለቀቀው ቤተሰቦቼ ጋር ለቋል። ከሰዎች በላይ የለም አለች። ከዛ የሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው ላከልኝ። ገባሽ? ከነ ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምጹ እስከሁሉ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም፣ ይሄን ነገር ካደረኩ በፍጹም ለማንም እንዳሰጭ ይደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ምንም ምንም ነገር አንፈልግም። ራሱ ሊሆንሽ በሰው የሚያስደውል ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችን እናስረክባለን። አለቀ። እሺ። ውጤት እሺ እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብሎ የሰው ቪዲዮና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ቴንክ ዩ ራሱ በሰው አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላውራ ወይስ ትጨርስ? ዊያሮፕን ጨርሰሻል?